ይወደዋል ብዬ ነው የማስበው። ምግቡን አንድ ላይ ነው የምናየው፣ ምን አይነት ሪያክሽን እንደሚያሳይ ምናምን አብረን ነው የምናየው። ቦታው ነው ደግሞ አዎ፣ ቆንጆ ነው እውነት በጣም ምን ተሰማ በጣም ነው ደስ ያለው። ደስ ይላል ቦታው እንደዚህም የራሱ አይቼም ለመጀመሪያ ጊዜ ነው ያየሁት። ቆንጆ ነው ውስጡ። ደግሞ ሰው በጣም ስለበዛ ነው እንጂ ውስጥ ቢሆን ደግሞ ውስጡን አይተኸዋል ቤቱ? አዎ፣ ነው ያለው። አዎ፣ በጣም ነው የሚያምረው። ዋናው አንተ ደስ እንደሌለ ነው የሚፈለገው። አሁን ምግባችንን አዘናል። ምግባችን ሲመጣ በቃ እንዴት እንደምትወደው አዎ። እንዴት አይነት ምግብ ይመስልሃል? አሁን የታዘዘው ምግቦችን አውቀሃቸዋል? ስትሉ የሰማሁት በርገር ምናምን ለኔ አዲስ ነው። አይቸውም፣ አላቅም። ገና ዛሬ ነው የሰማሁት። ግን እንዴት፣ ምን ይመስልሃል ግን ስትገምት፣ እንዴት አይነት ምግብ ነው? እኔ እንደው ከስሙ ተነስተን በርገር ሲባል ምን አይነት ሊሆን ይችላል ብለን በቃ የተለየ ምግብ ነው። ለምሳሌ አሁን ፍትፍት አለ፣ ደግሞ ሌላ ደግሞ በቃ ብቻ የተለያየ የምታውቀው ምግብ አለ እስቲ አገር ቤት የምታውቃቸው ምግቦች እንደው በጣም ልዩ የተባሉ የአገር ቤት ምግብ እንዴት አይነት? ይሄን ለኛ ልዩ ያው ወጣረም ሲባል ቁርጥ ምናምን የሚባለው ታፏጭታላችሁ፣ በቢላ እሱ ነው ልዩ የሚያደርገው እሱማ። ለኛ ነው ልዩ እኮ፣ እናንተ እኮ እንደልባችሁ ታገኙታላችሁ። እዚህ ነው እንጂ ውድም ነው ልዩም ነው። ዞሮ በርገርን እንዴት እንደ እንዴት አይነት በርገር ማለት እንዴት አይነት ይሆናል ብለህ መገመት አልቻልክም። እኔ ምንም መገመት አልመጣልኝም። ከሞላ ጎደር አዲስ አበባን እንዴት እያየህት ነው አሁን? እንግዲህ ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ የገባሁ ይመስለኛል። ነው እኛ ሳናቅ ገብተሃል። ዛሬ የፈለግከውን ነገር ነው የምታዘው። አሁን ያው መጠጡ መግባት ማስገባት ስላልፈለግኩ ነው እንጂ ምን። እሺ አሳያቸው ይሄን እንደዚህ አይነት መጠጣ ይታታቃል። ድሮ ላይ ሰበር ላይ ከብድ እም ድሮ ላይ ከብድ ነው። ለማንኛውም ቸርስ ቡና ተኮርኳል ዞሮ ድራፍት ነው ሌላ አይደለም ግን ይሄ ያው ምንድነው ላርጅ የሚባለው ስፔሻል ድራፍት ነው ምንድነው የሚባለው ላርጅ የሚባለው ሆኖ እኔ አሁን ሚዲየሙን ነው የምጠጣው መካከለኛው ማለት ነው አንተም እ ምን ያለ ነው? ቢያንስ የሚመስለኝ ምንም አልኮል የሌለው። አይ ጉድ አረቂ አጠጣም፣ እንዲያገርግ ለብርዱ ሲባል የለም። ወንድምሽ እንዴት እያየሽ ነው? እስካሁን በእውነት ምንም አልኮል፣ ድራፍት ተብሎ ምንም አልኮል። ኦፍኮርስ ይሄ ገብስ እኮ ነው አደለም? ዞሮ እንግዲህ የምትዩው ነገር ካለ ምግቡ እስኪመጣ ድረስ መጀመሪያ ያው የምታየው መቼም የምግቡን ሪያክሽን ነው። ቤቱ ግቢውን ቤቱን እንዴት አየው እንግዲህ ቤተሰቦቻችን ዞሮ ያው ከጀርባ ሆኜ ነው ዛሬ። ቪዲዮን ምን ካሜራማን እኔ ነኝ። ካሜራማናችን እሱም ድራፍት እየጠጣ ነው። አዎ ካሜራማን። ዋናው አላማ ዛሬ ይሄንን በጣም ሰሞኑን ፕራንክ ስላበዛውበት እስኪ ወጣ ብለን ደግሞ ልጋብዘው ቪዲዮ ነው፣ እና እንደሚወደው እርግጠኛ ነኝ። በርገር እንዴት አይነት እንደሆነ ልገምት አልቻልኩም ብሏል ይመጣል። አንድ ላይ እናያለን። ይሄ ይበላል እንዴ ምንድን ነው?

እንዴ ለምን ነው? ስላሳያችን፣ ስለጠራችን በጣም ምስጋና ምን እያልሽ ነው አንቺ? እሱ እኮ ከልቡ ነው እየተናገረ ያለው። አንቺ ሙድ እያልሽ ነው እንዴ? ታዲያ እሱ ከልቡ ነው። እኔ የእውነት እኛም ስለመጣህ ደስ ብሎናል። ሰሞኑን ያው የተወሰነ ተንኮል ስለበዛብህ እግረ መንገድህ ደግሞ ውጪ አዲስ አበባ እንዴት ትመስላለች፣ እንደው ለየት ያለ ምግብ ልጋብዞ ብላ አስባ ነው እህት። እንግዲህ አሁን ለጊዜው ምግቡ ሲመጣ ደግሞ ራሱን የቻለ አስተያየት ትሰጣለ። ከወደርክ ወድጃዋለሁ፣ ካልወደድኩ ታልወደርኩትም ትላለ። ምንም እንዳትፈራ ስቴት ለመስጠት ከፈለክ ጠልዘውም ምር ትችላለ። ካልተመቸ እንዴት ካልተመቸ እዛው መወርወርም ትችላለ። ወሰን ያው ትንሽ ነው አለኝ። ከብሪያ ሲደፋ አልፈልግም፣ አልበላ አልበላም። ልጅ የተመረጠ ይመስለኛል። ትክክል

ቅመሰውና ካልጠላት ተወዋለ። እሺ ቅመሽ እና አንቺ አሳዩ። እስቲ ቀመሰው። ምንም አይደለም። ይሄው እኔም ልብላለ ወፍራም ነው። ድንች እኮ ነው ይሄ

Dem. ይህን ነገር ስ እንዴት አየው አቢ?

እያንዳንዱ አንድ ስቴፕ ነው የሚኮርድሽ፣ ካንቺ እሺ። ከመሳቢ ሳት በላው ምን ሆነ ነው? እንዴት ነው? ላይ እኮ ዳቦ ነው።

ምንም አይሆን በላለው። እንዴ ይሄ አንተ ፋንታ ነው። ለምን መጣን? አንተን እኮ ለመጋበዝ ነው የመጣነው ሲጀመር። እሺ ጀመር፣ እሺ በስነ ስርዓት ብድግ አድርገህ ብላ። ብድግ አድርገህ እንደዚህ አንድ ላይ አድርገህ፣ ግማሹን የቆረስከው

ግን እኮ አልተቸገርክም። አንሳው ቁጭ አድርገው። ተይው እራሱ ይብላ። ተይው እንጨመላለቅበት፣ ምን ችግር የለውም። አዎ እስኪ ግን የምታርገው ይህችን ደግሞ ነከር አድርግባት እንዲጣፍጥልህ። እንደዚህ አርግና ያው እሱን እከተር ጣሙ ምን ምን ይላል? ጣሙ አልጣፈጠህም? በሆነ እስቲ በእውነት በል። ኧረ ተው፣ ግድ የለህም ብለው በጣም ቆንጆ

አቢ ምን ምን አለህ ቆይ ያልገባኝ ምን ምንድን ነው የተሰማ ለምን በርገሩን አትበላም እኔ አትበላም በርገሩን ብራ ምንድን ነው የሆነብህ እስኪ ንገረኝ ምን ምንድን ነው ያለህ እስኪ በእውነት በል አሁን። በእውነት ማርያም ማርያም! እንዴ! ይሄ እኮ የዳቦ ነው። ይሄ ደግሞ ክሬም ነው። እነዚህ ክሬም ናቸው። እቺስ እንዴት ነች? እቺ እቺኛዋ ደም ያልካት እሷ ትክክለኛ። እንደዚህ ቀፈፈችኝ። የቀፈፈኝ ምግብ ደግሞ ያው እ ሲያወት ያስጠላ ሲበሉት ያቀራል እንደሚባል መሰለኝ። እሺ፣ ይሄ ደም መስሎ ከሆነ እሺ፣ ይቅርና እሱን ብላ እኔ ይሄንን ምን ብላ እኔ ይሄን ብቻ ነው እና እንሂድ እኮ ሌላ ምን ይብላ ታዲያ? እሺ ሌላ ምን ትበላለህ? እቤት ሄደን እንበላለን ወይ? እናንተ ሰው ይሄን እስከምትበሉ እኔ እችን እበላለሁ። እንትኗ ትምጣለች። የቅድሟን አንብበህ የምትፈልገውን ነገር ታዛለህ። አሁን ያዘዝንበታል አይደል እ ሁሉም እንደዚህ ስለሚሆን ነው።

ስጋ ነው፣ ውስጡን ያው ምነው? ምን ተሻለሽ እናት? ስማ፣ ይሄን ምግብ ማለት ነው ስንት ሰው እንደሚወደው፣ ስንት ሰው እንደሚፈልገው ስለማታውቀው እሺ ድራፍ ትጠጣ። በባዶ እሑድ እኮ እንዳትጠጣ እኮ በባዶ እሑድ እኮ እንትን ይልሃል። ምሽቱ አላስደሰተ? ምሽቱ በጣም ደስ ይላል፣ ግን ያው በምግቡ ምክንያት ትንሽ ነው እንትን ያለ ቀሪ ያለ። በዚህ ደግሞ የተወሰነ አዝናለሁ፣ የተወሰነ አዝናለሁ። እኔ ነኝ እንጂ የማዝነው፣ ምን አንተ ታዝናለህ? የማዝነው ማለት ነው ከዚያ በርገር ብለሽን ይዘሽ የመጣሽ ይሄ ነው በርገር ስሙ ስጠሪ ደስ ብሎኝ ነበር፣ ግን እንደጠበቁት አይደለም። እንዴት ነው አንተ የጠበቁት? ይሄ እኮ ስጋ ነው ቢያንስ ያለ አይደል የሆነ ስጋ ምናምን ሆኖ እኮ ስጋ እኮ ነው። ሌላ የካብድ ስጋ ምናምን ሆኖ ማለት ነው። እና ይሄ የምን ስጋ ነው? በጣም ይሄ የሚጣፍጥ ምናምን የተለየ አሰራር ነው። ይሄ ይሄ እኮ ስጋ እኮ ነው፣ የተለየ አሰራር ሆኖ ስጋ ነው

አንድ ምንችም ያየውን ነበር ማለት አንደኛ ሲያወት በጣም የሚያስጠላው፣ እኔ እንዳየሁት ከሆነ ሌላ ሰው ደግሞ አንቻውን፣ እኔ አልወደድኩትም፣ ሌላ ሰው በጣም የሚወደው ይኖራል። እኔ እና አንቺ አሁን የምትወጂውን እኔ አልወድም ማለት ነው። እኔ ደግሞ የምወደውን አንቺ አትወጁ ማለት አልችልም። አክስል አልበላም። ለነገሩ መጀመሪያም ፈርቼ ነበረ እና ሌላምደሌላ እንዳያችሁ ይህ መሰለህ በርገር ነው። አልበላም ይወደዋል ነበር ያሰብኩት መጀመሪያ። ለነገሩ ፈርቻለሁኝ አዲስ ነበር